በኩበት እና በንትን ስትጋግሩ በገበር ምጣድ ሲጋገር እንደዚህ ዳቦ፣ ስንዴ ዳቦ እንዲህ ሲወጣ ምታደሪ ነው፣ ሁሌ ነው ምለው። እና ብዙዎቹ በንትን ነው የሚጋግሩት። በማሽን ስለሚጋግሩት ዳቦ እኔ አልወድም፣ የማሽን ዳቦ። እና በዚህ ሲጋገር ግን ይውላችሁ፣ እንዴት እንደሚያምር ዳቦ! በጣም ነው የሚያምሩ። እንዴት አባቱ አብሎ እንደዚህ ነው ዳቦ፣ በጣም ነው የሚያምረው። ገባገባ ገባ ገባ እያላችሁ፣ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እያደረጋችሁ ግቡ። ቲጂ ኬቴሪንግ ግሪን፣ ቲጂ አገልግል፣ ቲጂ ባንክ፣ ቲጂ ቶሮዋል። እሳቱ እንዳይጠፋብሽልኝ፣ ቻርጅም እያለቀብኝ ነው። 0967 27 94 33 ቲጂ ኬቴሪንግ ቲጂ አገልግል ቲጂ ነን ያላችሁ እስቲ እንያችሁ የቲጂዎቹ እስቲ የምመካባችሁ አልኩኝ ያለኝ ወገን አለኝ ወዳጅ እያልኩ ምን ኮራባችሁ። ኑ ሰብስክራይብ፣ ላይክ፣ ኮመንት ሼር አድርጉ። በጣም ትልቅ ዳቦ ነው ይሄኛው። ባይ ዘ ዌይ አምስት ኪሎ ዳቦ ነው ይሄ። አምስት ኪሎ ዳቦ ነው፣ አምስት ኪሎ ዳቦ። ይሄንን ነው የሚያክለው። በጣም ትልቅ ዳቦ ነው። ሦስት ኪሎ ዳቦ በጣም ትንሽዬ ናት። እኔ ሦስት ኪሎ መጋገር አልወድም፣ ይቅርታ አልወድም። እና እስማ ለመንፈስ ቅዱስ ኢየሱስ ክርስቶስ ስም የተባረከውን አሜን ሶስት ኪሎ ዳቦ እውነት እኔ መጋገር አሉት። ለምን በጣም ትንሽ ናት፣ ሶስት ኪሎ። ይህ ነጭ ሽንኩርት ነው። እንዳያጣሽው እንዴት እንደሚያምር እግዚአብሔር፣ እጆች እግዚአብሔር ባረከልኝ። ተመስገን ተመስገን ተመስገን። ይኸው በጣም ነው የሚያምረው። ለምን ለብዙ ሰው እንዲዳረስ ነው። ትንንሽ ነው ምናምን እኔ እጅ ትንንሽ አይችልም ግን፣ እዛ አሁን የኔ ልጆችን ስታበሉ ከባድ ነው ለሁሉም መድረስ አለበትና፣ ዳቡ ዳቡሊት አባቱ እንደሚያ ነው ስንዴው ራሱ ምርጥ ስንዴ ነው። ተመስገን ጌታይ እና ለሰው በደንብ መዳረስ አለበት። እነሱ ደግሞ አይታችሁ እንደሆነ በብዛት ሁለቴ ይወስዱባችኋል፣ አይደለም አንድ ጊዜ ሁለቴም ሶስቴም መጥተው ነው የሚወስዱት። እና ሁሌ ስጣላት አዩኝ ያላችሁ ለኔ ቢጤ ስሰጥ ማለት ነው፣ ለነድሃን ነው ቤተ ብያለሁኝ እና ለድሃ ትቤት ብኛላችሁ። ግን ኢየሱስ ክርስቶስ ያለው ለድሃ ለድሃ የሰጠ ነው የሚለው ብድራቱንም ከእግዚአብሔር ዘንድ ያገኛል ይላል። እና ብድራትን ለማይሰጡ ሰዎች ናቸው መስጠት ትለኛለች አንድ እህቴ ሁሉ ጊዜ ኦርደር ታደርገኛለች፣ እና እሷ ናት ዛሬም ኦርደር ያደረገች። እና በጣም የዋህን ስፍስፍ እህት ናት ያለችው ከወደ አሜሪካ። እና ሁሉ ጊዜ በቃ ብድራትን መክፈል ለማይችሉ ለነዛ፣ እግዚአብሔርን ብቻ ታምነው ጥላው ስር ሄደው ለተኙት ትለኛለች። እና ለነሱ ስጭልኝ፣ ለነሱ አብይልኝ፣ እነሱ እኮ ብድራትን አይከፍሉም ትለኛለች። ብድራትን መክፈል ለማይችሉ ስለዚህ እዛ ሲሄዱ እንዴት ጣላለሁ እኔ። ለምን ሁለት ጊዜ ያነሱብኛል። እኔ ደግሞ ለሁሉም ሰው እንዲደርስ ነው የሚፈልገው። በዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሶስት እየደወላችሁ አናጎኝ። እንደዚህ የመሳሰለ ቆንጆ ድፎ ዳቦ ፍትፍት የሆነ እግዚአብሔር ነው እንዴት አባቱ ዳቦ፣ በጣም ልዩ ዳቦ። ዋው አነሳ አነሳ አርጎ ቆርሶ እንዲዳረስ ለማድረግ ማለት ነው፣ እንዲዳረስ። እናንተ ደግሞ እጆቻችሁን ዘርጉ። መስጠት በረከት ነው። ባይዘዌ ሰው ለማይሆን ነገር እንኳን ይሰጣል። ሰው ለማይሆን ስፍራ ላይ ይሰጣል። ለድሃ መስጠት መባረክ ነው። እኔ ምን አይነት አንዳንድ ሰዎች ይገርሙኛል በጣም ምን አይነት ልብ እንዳላቸው እዛ ተቀምጦ ስለ አገራቸው ህዝብ የሚያለቅሱ ስለተራበው የሚጨነቁ ስለተራበው እነሱ መብላታቸው መጥገባቸው ሳይሆን ስለ ድሃው ኢትዮጵያ ውስጥ ስላለው የሚያሳስባቸው ስጦታ ነው። ዋይዘዊ ጊፍት ነው ከሰማይ ማለት ነው። እና እነሱ የጽድቅ አክሊል የለበሱ ናቸው። በምድርም ጸድቀዋል በሰማይም ላይ ደግሞ ማለት ነው። እና ስጥ፣ እንደዚህ እያዘዛቸው አድርጎ አሁን እችል ይህንን በልቶ የማይውል ምናልባት ይኖራል። ታውቃላችሁ ያው ድመት እንኳን ያው ትጮኋለች፣ ዳቦ ትለኛለች እንጂ ያው ስማም፣ ዳቦ ዳቦ መሰላችሁ? ልዩ ዳቦ ከልብ ሲሆን፣ አንዳንዱ ሲሰጥ ከልቡ ነው የሚሰጠው። እና ለዚህ ሰራተኛውም ሲሰራ እኔ ሰራተኛችሁ ነኝ፣ እናንተ በቃ ይሳካልኛል። ስለዚህ መሰለኝ መጽሐፉ ምን ይላል? ስሰጡ በልግስና ስጡ ይላል። በልግስና ስለምትሰጥ ይመስለኛል አይሉም ነው እና ይሳካል። በቃ በልግስና የሚሰጡ ሰዎች አይበላሽብኝም፣ የምሰራው ነገሮች ሁሉ ይከናወንልኛል። እና ስሰጡ በልግስና ስጡ። በ09 67 27 94 33 ቲጂ ኬቴሪንግ ነኝ። ቲጂ አገልግል፣ ቲጂ ባልትና ምን ተጣማሉ ምናምት በዛ አድርጊና አምጪ። እሳቱንም ጨመር አርጊ። 0967279433 ቲጂ ኬቴሪንግ ቲጂ አገልግል ቲጂ ባልክና ቲጂ ዶሮ ወጥን፣ ሰብስክራይብ ላይ ኮመንት ሼር አድርጎ ወዳችኋለው። ሀይ ሀይ ብያለው። የኔ ቆንጆች ሁላችሁም ተባረኩልኝ። ዛሬ ሰንበት ነው፣ ደግሞ ስላሴ ነው። ለስላሴ ስም ብለሽ ስጭልኝ ብለኛለች። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ማለት ነው። ለስላሴ ብለሽ ለነድሃን አቤልኝ። በቃ ትልቁ ሜሴጅ ማለት ነው እና በመስጠት ውስጥ ምንም ሰው ልጅ አይጎድልም። በመስጠት ውስጥ ማለት ነው። በመስጠት ውስጥ መጉደል ቢኖር በእውነት ብዙ ነገር እኔ እጎድ ነበር። ግን በመስጠት ውስጥ አትጎድሉም እና ለድሃ ስጡ፣ እንደዚህ አብሉ። እየደወላችሁ ደግሞ ለእኔም በዛው ደግሞ ስራ መስጠት ነው የምትወዱኝ ሰዎች ስራ ስጡኝ። መቼስ ገንዘብ በመስጠት አትረዱኛ። የምትረዱኝ ስራ በመስጠት ስራ ለእኔ በመፍጠር የምትመሰገኑ ሰዎች አሉ። አቅጣጫዬ ያስቀይራችሁኝ፣ ልጅዬ፣ ስራሽ አንቺ ባለሙያ ነሽ፣ ወደ መሬት አውርጅ፣ ይሄንን ሙያ ሁሉ ይዘሽ እያላችሁኝ እኔ ከተኛውበት እንድነቃው ከወደ መሬት ላይ እንዳወርድ ያደረጋችሁን ማለት ነው። እና እንደዚህ ደስ ያላችሁን ስዕለታችሁን ለእግዚአብሔር ማድረግ ለእግዚአብሔር መቼስ ምስጋና ነው የምናደርገው። በዛ ላይ ደግሞ አድርጉ ያለንን ነገር በማድረግ እግዚአብሔርን እናስደስተዋለን። ሰው የሚኖረው ምቼስ ፈጣኑ ለማስደሰት ነው። ሰው እኮ ባዳ ዝም ብሎም ሰውን እንኳን ለማስደሰት ይጥራል። ይህ ቆንጆ ዳቦ ምንም እንከን የማይወጣ እንዴት አባቱ እንደሚያምር ጥቅጥቅ ያለ ፍፍት ያለ የስንዴ ዳቦ። እኔ ጠዋጣት ቁርስ መብላት አልወድም እና እንዴት አባቱ እንደሚያምር ስለዚህ በመስጠት በምንም ውስጥ ቢሆን ምስጋናችሁን፣ ደስታችሁን ኦፍኮርስ ለቤተሰብ የምንረዳለን በእርግጥ ማለት ነው ግን ከዛ ደግሞ ለምናስባችሁ የሰጠን ብዙ ነው። እግዚአብሔር ያደረገልን በጣም ብዙ ነው። ካልተደረገልን ይልቅ የተደረገልን በጣም ብዙ ነው። ስለዚህ በጤና እያለን ምንም ነገር ሳይነካን በሰላሙ ምድር እያለን ጻድቅ በምቹ ጊዜ ይጸልያል ይላል፣ ብዙ የጥፋት ውሃ ባመጣ ጊዜ አያገኘውም ይላል። ስለዚህ በምቹ ጊዜ የምታጠራቅሙት ለእናንተ ለጤናችሁ ሰላም ነው። በመስጠት ውስጥ ሰላም አለው። በመስጠት ውስጥ ደስታ አለው። በመስጠት ውስጥ በረከት እችን እኮ አጉስ ሺመ ማለት እኮ ከራሳችሁ ነጥቃችሁ ነው። ከብዙ ጉድለት ማለት ነው እና በመስጠት ውስጥ እግዚአብሔር ይባርክሽ መባል በጣም ደስ ይላል። እዛ ሄዳችሁ እግዚአብሔር ወይቲ ደረሽልን በህይወቴ የማረሰው ማለት ነው። በዛ በራልኩ በዚህ በራሉ ተሻሙኝ። ሌሎቹ በቃ ድብድ እንትን ሆነብኝ፣ በጣም አስቸገርም ግን፣ በዛኛው በር ለካ በጣም አቅም የሌላቸው ጉልበት የሌላቸው ተሻምተው ተደባድበው መብላት የማይችሉ ቁጭ የሚሉ አሉ። እንትኑ ጨምሪበት ሲወርቅ ሳ ቁጭ የሚሉ አሉ። እና እነሱ ላይ ልቤ ይፈልጋል። ቅር ቅር አለኝ። ምንድን ነው ቅር የሚለኝ አልኩና፣ በዛኛው በር ገባለሁ ብዬ በዛ በር ስገባ ወይ ልጄ ደረሽልን መጣሽልን። ዛሬ እኮ በባዷችን ነበረ የምንውለው እንድች ውለን እናድር ነበረ አሉ። እውነት እውነት በእግዚአብሔር ፊት ነው የምነግራችሁ። እንድች ውለን እናድር ነበረ ደረሽልን። በቃ መረቁ፣ አልኳችሁ፣ መረቁ አሉ። መረቁ የአረጋ ወይ አቡነ አረጋ የለት እና የምለው ነገር ምንም ነገር ባይኖረኝም ተባረኩ ነው የምላችሁ። ተባረኩ ተባረኩ ተባረኩ። ሁላችሁም የሰጣችሁም ያልሰጣችሁም በረከቱ ይድረሳችሁ። በመስጠት ውስጥ ትልቅ ደስታ እንዳለ እረፍት እንዳለ ልባችሁ ያምናልና እግዚአብሔር ይባርካችሁ ሁላችሁንም በመልካም የምታስቡ መልካም ሰዎች ሁሉ። እኔ ሌላ የምለው ነገር የለኝም። ይህንን መስጠት መታደል ነው ሲታደሉት ነው። ካልታደሉት ይህንን የሚያደርግ የለም። በየጭፈራ ቤት፣ በየመዝናኛው፣ በየሺሻ ቤቱ፣ በየምኑ ትልቁም ትንሹም ሆነ በየሹገር ማሚው ቤት ሄዳል ወይ በሹገር ዳዲ ቤት ሄዳለች። በቃ ብቻ በመጥፎ መንገዱ ውስጥ ያልፋል ወይም ደግሞ ሀብታምን በመጋበዝ ማለት ነው ሀብታምን ለነሱ ሀብታምንም መጋበዝ ጥሩ ነው። አይነው ሶሻል ላይፍ ነው። ልክ ነው፣ ትክክል ነው እሱ። ምክንያቱም ሰው ያለ ሶሻል ላይፍ ደግሞ መኖር አይችልም። ግን ደግሞ እነዚህን ደግሞ ማሰብ ማን ያስባቸዋል? ታ መታደል ነው፣ መታደል ነው። ያው ሰፌዱ ሙሉ ሆነልኝ። ይህ ብዙ ሰው እጄ አንሳለች ግን ቢሆንም ይደርሳል። እነሱም ሶስት አራቱ ነው እንዲ ዝግን አድርገው የሚወስዱብኝ እና በዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሶስት እየደወላችሁ አይኖ ጠዋት ነው። በጠዋቱ ሁላችሁም ተኝተዋል፣ ብዙ ሰው ተኝተዋል፣ ብዙ ሰው ደግሞ ወደ ስራ ወደ ምን ይላል። ለዛ ነው ብዙ ሰው ያልገባው። ከዚህ ሲወጣ ደግሞ ብዙ ሰው እንደሚያየው ስለማምን፣ ስለዚህ ይሄን ይመስላላችኋለሁ እንደዚህ ቁስስስ አድርጌ ጌታዬን እያመሰገንኩኝ ያ አምላኬን እያመሰገንኩት ስሙን እያከበርኩኝ እኔም ተነስቼ ሄዳለሁ። እጅሽ ስባት ስትሰጪ ምናምን እኔ ልነጥሉኝ ሰዎች እጅሽ ሲጸጣ አይደለም አንድ ሰው አሁን እዛ ሲሄድ ምናልባት አልባት እንደዚህ ያነሱብኛል። አንዱ ሰው ራሱ ማለት ነው ይሄንን ያነሳብኛል። ትልልቅ አድርጌ ደግሞ አይዳረስም ለዛ ሁሉ ለማዳረስ በጣም ብዙ ዳቦ ያስፈልገኛል፣ ወይ ብዙ አገልግልም ሲሆን ብዙ አገልግል ማለት ነው። ስለዚህ ለሚደርሰው ሰው በደረሰው ቁጥር በቃ ለበረከቱ ሆኖ እችን በልቶ ውሃ ጠቅቶ፣ እግዚአብሔር ደግሞ ሌሎችም ሊያዝለት ይችላል። በቃ እንደዚህ ማለት ነው እና ዋናው ቅንነት ነው። ላችኋለሁኝ በጣም ነው የማመሰግናችሁ፣ የምወዳችሁ፣ የማከብራችሁ። እግዚአብሔር ይስጥልኝ። እሳቱን በደንብ ናቆይት መጀመሪያ፣ ይህ 0967279433 ቲጂ ኬተሪንግ፣ ቲጂ አገልግል፣ ቲጂ ባልትና እያዘዛችሁ እያዘዛችሁኝ እንደዚህ ያለ ቆንጆ ቆንጆ ኦርደር እንድታደርጉ ነው የምለው። ወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ። ስሙ ከፍ ይበልልኝ። አሁን ቤተክርስቲያን ሄጄ ይህንን እሰጣለሁ ማለት ነው። ፈጣሪ ይባርክሽ። ዜግነትሽን ነው አሜን የተወጣሽው። ያ እኔማ እኔ እናንተ ስለምት እኔ በታማኝነት ታማኝ መሆን ነው። ለምሳሌ ይህ የስንዴ ዳቦ ነው። የስንዴ ዳቦ በቆሎ ሳጨምርበት በትክክለኛ ሳቀርብልሽ፣ በርበሬ ከሆነ በጥሩ አይነት በርበሬ፣ ቆንጆ የሚጣፍጥ በርበሬ፣ የድሮ የእናቶቻችንን ወጉን ሳይለቅ በትክክል የተሰራ በርበሬ እና በታማኝነት እግዚአብሔርን በመፍራት ያንን በርበሬ ሳቀርብልሽ ገብቶሻል? የዛን ጊዜ ማለት ነው። እና ዜግነቴን የምወጣው በራሴ በኩል በቃ ታማኝ የሚያስብለኝን ነገር በተረፈ የእናንተ እጆች ናቸው ይሄንን የሚባርኩት የእናንተ እጆች። ይሄ በረከቶች ናቸው። ይሄን ለተራበ ለተጠማ ለተቸገረ ሰው ድንቅ ነው፣ በረከት ነው እና እግዚአብሔር የተመሰገነ ይሁን። እንደዚህ ደጋግ ሰዎች በጣም ክፉ ሰዎች እንዳለ ሁሉ በጣም መልካም ሰዎች፣ ልባቸው ሩሩ ሰዎች ደግሞ በምድር ላይ አሉና ምን እላለሁኝ? በጣም መጥፎ ሰዎችን ባየውበት አይን አይና አብርሃምን እግዚአብሔርም ለአብርሃም በምድር ላይ ስንት ጻድቅ ቢኖሩ እምራለሁ ምድሪቷን? አለው። አምስት ከአስር አምስት ሶስት እያለ እግዚአብሔርም እምር አለው። አምስት ሳስር ሰባት ስድስት ሶስት እንደዚህ ሁለት ስለነዛ ምድሪቷን እምር አለዋል። እና በእንደ እነዚህ አይነት ደጋግ ሰዎች ጻድቃን ሰዎች በዓለም ውስጥ ቢኖሩም ገዳም በመግባት ብቻ አይደለም፣ እራሳቸውን ቀድሰው ከብዙ ነገር ተለይተው ለነዚህ ብለው ለሚሰጡ ሰዎች በእነሱም ጽድቅ ነው የምንኖረው፣ በእነሱም ጸሎት ነው የምንኖረው ብዬ አስባለሁ። እና መልካምነት ባንክ ካዝና ውስጥ ያለ ገንዘብ ነው። እና ማንም አይወስድባችሁ። መልክ ያስቀመጣችሁትን ነው ሰው የሚበላው። ምክንያቱም ሰው የዘራውን ያንኑ ይበላል። እኔ ይሄንን ዳቦ ስጋግር የዘራውትን ብቻ ነው የምበላው ምክንያቱም በቃ የተባልኩትን ማድረግ ሳልጨምር ሳልቀንስ፣ ቢሊዮን ደግሞ ከኔ ሲያልፍ ማለት ነው እና ሰው የዘራውን ምን ይላል ያንኑ ያጭዳል፣ በየትኛውም መንገድ ማለት ነው እና መስራትና ወይም ደግሞ የሆነ ሳንቲም መሰብሰብ ብቻም ሳይሆን ታማኝነት ያስፈልጋል። ፎር ኤግዛምፕል ትላንትና በሶ የለኝም ነበረ፣ አልተፈጨም ነበረ እና በሶ የሚጠጣ በሶን ያለኝ አልኩትኝ ለልጁ ከዛ ግን እኮ ነግራቸዋለሁ። ስለሰዎቹ አለኝ እኮ ነግራቸዋል ግን አሁን በአሁን ተነስች የማዘጋጀው ነገር የለኝም። የሚጠጣለ እሺ፣ ቡላ አለኝ እና ቡላ ሶስት ኪሎ ቡላ ምናምን። ከዛም ቡላውን እሺ ያልኩትና ቡላውን ሳየው ቡላው ጠቁረዋል። ከዛም እንዴ ደወልኩለት ድጋሚ ማለት ነው እና እየመጣው ነው። ቡላው ለወስድ አለኝ። ኖ ቡላው መጥፎ ነው። እኔ አልሸጥልህም አልኩት። እኔ አልሸጥልህም አልኩት። ለምንድነው የማትሸጪው? የተበላሸ ነገር ለምንድነው የሚሸጠው? ለማይረባ ያቆኛል። በብዛት ብዙ ሰዎች ታቆኛላችሁ ብዬ አስባለሁና የማይሆን ነገር ትንሽ ከተበላሸብኝ አልችልም እንላችሁ ሆአለው። በቃ የማይሆን ነገር አልሰጣችሁ አልሰጥም፣ በፍጹም አልሰጥም። ሰው በብዙ ነገሮች ስራ ሊበላሽበት ይችላል እና ድስት ጥዳችሁ፣ ድስታችሁ ሊቃጠል ይችላል፣ የሆነ ነገር ሊደፋ ይችላል፣ የሆነ ነገር ሊሆን ይችላል። በስራ አለም ስትኖሩና የማይሆን ነገር ከመስራት እግዚአብሔር ዘመኔን ሁሉ ይቆጥብልኝ። አደራውን መድኃኔዓለም፣ ሞት አይቀርምና ክፉ ከመስራት ያድነኝና፣ መልካም መስራት ለራስ ነው። ደግነት ለራስ ነው። ጥሩ መሆን ለራስ ነው። እኔ ባንክ ውስጥ ነው የማስቀምጠው ካዝናወጥ እድሜ፣ ረጅም እድሜ ሊኖር ይችላለሁ፣ አጭር ሊሆን ይችላል ግን በዛ ዘመኔ ሙሉ መልካም ነገርን ሳደርግ እግዚአብሔር ከኔ ጋር አብሮ ይቆሟል ብዬ አስባለሁኝ እና መልካም እጆች ናቸው ይሄንን የሚሰሩት መልካም እጆች ናቸው የሚሰጡት እና የሰጡ እጆች ይባረኩ የሰሩ እጆችም ይባረኩ ለሚበሉትም ደግሞ በረከት ይሁንላቸው ብዬ እላለሁኝ ደህና አደርሽ እግዚአብሔር ይመስገን በጣም ደህና ነኝ እና እግዚአብሔር የተመሰገነ ይሁን ወዳችኋለሁ አከብራችኋለሁ። ዘመናችሁ ኑሯችሁ ብርክርክ ይበሉልኝ። እንግዲህ ቻው፣ ተመልሰን እንገናኛለን። በኋላ ላይ እንደ እግዚአብሔር ፍቃድ ተመልሰን እንገናኛለን። ምን ይላል ጳውሎስ ብንኖርና ብንኖርና ጌታ ቢፈቅድ ብኖርና እግዚአብሔር ቢፈቅድ በኋላ ተመልሰን እንገናኛለን። ሰው የተነፈሰው እግዚአብሔር ነው። አንዳንድ ሰው በጉልበቱ ይመካል፣ በኃይሉ ይመካል፣ በምናምኑ በምናምኑ ግን ትንፋሽን የሰጠ እግዚአብሔር ነው። አያችሁ፣ ዛሬን ያሳደረን እግዚአብሔር ነው እንጂ ብዙዎች ሞተው አድረዋል። ብዙዎች ሆስፒታል ገብተዋል። ታውቃላችሁ፣ ሌሊቱን ማለት ነው። እኛን ግን የጠበቀ የተመሰገነ ይሁን። ዛሬ ሥላሴ ነው። አብ ወልድ መንፈስ ቅዱስ ሥላሴ ናቸው። ስለዚህ እግዚአብሔርን አመሰግናለሁ። ስለዚህ ቀን የተሰራው ሁሉ ይባርክ፣ ለሚበሉትም በረከት ይሁንላቸው እያለው ሰው የዘራውን አጭዶ ከባል ህይወት እናት ነው ይባላል። መልካም የእሁድ ሰንበት ይሁንልሽ። ሰው የዘራውን ነው የሚያጭደው፣ ክፉ ክፉ የሰራ ክፉን ያገኛታል። ቁጭ ብላ ጠብቀዋለች። የሚገርማችሁ ደግሞ ማለት ነው በመቶ እጥፍ መመለሱ አንድ በቆሎ መቶ አይደለም መቶ ነው አንዱ አንዱ የሚይዘው አንዷ ብቻ ማለት ነው። አንድ አንድ ዘለል አንዱ ግንድ ምናልባት አራትም ሶስትም ፍሬ ሊኖረው ይችላል ማለት ነው። ከዛ ውስጥ ግን እያንዳንዱ ይቷ መቶ መቶ ብት ሰው የዘራውን አራት መቶ አጨደ ማለት ነው። በኢየሱስ ስም የዘራውን በጥፍቁ ነው የሚያጭደው እና እግዚአብሔር ከእንደዚ አይነት ኃጢአት ይጠብቃል። ክፉ ከማሰብ ይጠብቃል። መልካም ነገር በማድረግ ህይወት አጭር ስለምን ሰው የሚጋፋው እችን ይቻለ ምት እንኳን ገፍ ተጋፍተና ታለም ሳንጋፋትም እንደ አሳራችንን እያበላች ነው። በተለይ በጽድቅ ለሚሄድ ሰው ከባድ ነው ባይሰው ማለት ነው። እግዚአብሔርን ለመፍራት በሚሄድ ሰው ያው እግዚአብሔር ከእሱ ጋር ስለሆነ ደስታው አይወሰድበትም እና ደስታችሁ አይወሰድ፣ ሰላማችሁ አይወሰድባችሁ አንድነታችሁ አይወሰድባችሁ። ያላችሁን ይባርካላችሁ። በ0967279433 ቲጂ ኬቴሪንግ ቲጂ አገልግል ቲጂ ባልትና፣ ቲጂ ዶሮወጥን እያዘዛችሁ እየደገፋችሁኝ ደግፉኝ፣ አግዙኝ። እኔም በታማኝነት አዘጋጅላችኋለሁ። አሁን የበርበሬ ጊዜ እግዚአብሔር እያመጣውን ያለ ወርበሬ አልቀነሰም። ግን ምን እንትን ችግር ገብቶበታል፣ ትል በልቶታል እየተባለው ያለው እግዚአብሔር ከዛ ሁሉ ደግሞ መልካም ነገርን ሊያበቅልልን ይችላል ብዬ አስባለሁ። የምንሰማውን ነገር ደህና ነገር ያሰማን ፈጣሪ እና ቆንጆ ጊዜ ይኖረናል ብዬ አስባለሁ። በርበሬ ለምታዙ ሰዎች ሽሮ በርበሬ፣ የገንፎ እህል፣ የአጥሚት እህል፣ ሚጥሚጣ የምታዙ ቂቤ የምትፈልጉ ሰዎች ቂቤ እዘዙ። እንደገና ቋንጣ ማዘዝ የምትፈልጉ ሰዎች ቋንጣ እዘዙ። ቋንጣ ስታዝ፣ ቋንጣ ውድ ነው። ቋንጣ ውድ ስለሆነ ትሰሙትና ስጋውን ማየት አለባችሁ። ስጋ፣ ትክክለኛ ስጋ አግኙ መጀመሪያ ማለት ነው። ርካሽ ነገር አግኝታችሁ ችግር ነው እና ስጋ ውድ ነው። በውድ ስጋ ተገዝቶ እንደገና ደግሞ ሲሰጣ ቋንጣ በጣም እንትን ነው። ኪሎ ይወስዳል። ሲበደረቀ ቁጥር ኪሎ እያነሰ ነው የሚመጣው። ስለዚህ ቋንጣ የምትፈልጉ ያው የምትሰሩ ሰዎች ታውቃላችሁ። ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሦስት ዜሮ ዘጠኝ ስልሳ ሰባት ሀያ ሰባት ዘጠና አራት ሰላሳ ሦስት ለድሀ ለምትታበዱ ለሙት ዓመት ለተስካር እንዲሁም ደግሞ ዝክር ካላችሁ እንዲሁም ደግሞ ለስራ አሰሩኝ ወኝ እሰራላችኋለሁ። ለሰርግ፣ ለልደት፣ ለቤቢሻወር፣ ለትልቅም ለትንሽም ፕሮግራሞች ቆንጆ አድርገን እናዘጋጃለን። ብዙ ሜኖቼን አሁን ደግሞ በጣም ብዙ ሜኖ እያወጣኝ ነው ያለሁት፣ ምክንያቱም ያው ቲጂ ማለት ሼፍ አይደለችም። ስለዚህ ከዛ ውስጥ ያው የሚገራርሞችን ነገሮችን እያወጣው ነው በሚገርም ስራ። በተለይ ሰርግ ስታዙኝ እንዲህ ደግሞ ቡፌ ስታዙኝ ማለት ነው። ቡፌ በምታዙኝ ሰዓት ኬቴሪንግን የሚገራርም እንዲህ ቴስት አድርጋችሁት የማታውቁት ማለት በጣም ቆንጆ ቴስት አለ። አበሻዊነቱን የያዘ ማለት ነው። እንዲሁም ደግሞ በፈረንጅኛውም የያዘ በዘመናዊነቱ በሱም በቆንጆ ቆንጆ ስራ መጥቻለሁ። እግዚአብሔር የተመሰገነ ይሁን። ከእናንተ የሚጠብቀው በ0967 27 94 33 ቲጂ ኬቴሪንግ ቲጂ አገልግል ቲጂ ባልትና ቲጂ ዶሮ ወጥን በማዘዝ ማለት ነው።

እኛ ደግሞ ትናንትና በጊዜ ተኝተን ነበር። ከዛ ስትደውሉ እኔ ቴክስት አደረኩኝ ለኦርደር የሚያደርግ ሰው መስሎኝ ሰው ተኝቶ ተኝቶ አላልኩኝ። አረ ችግር የለውም ችግር የለውም 09 67 27 94 33 ቲጂ ኬተሪንግ፣ ቲጂ አገልግል፣ ቲጂ ባልትና፣ ቲጂ ዶሮ ወጥ እዘዙ። ለድሃ የምታበሉ ሰዎች እያዘዛችሁ እንደገና ደግሞ ለሙት ዓመት ለተስካ፣ ቤተሰቦቻችሁን ሰርፕራይዝ ለማድረግ ዶሮ ወጥ መስራትን ማዘዝ የምትፈልጉ በርበሬ፣ ሽሮ እንደዚህ ደካማ እናቶቻችሁን ምናምን ለመርዳት የምትፈልጉ በዚህ መንገዱ ቂቤ ማዘዝ የምትፈልጉ ማግኘት ትችላላችሁ። ቂቤ እንኳን አሁን ጾም እየገባ ነው፣ ግን እንደገና ወደ ውጭ ሀገር ደግሞ የምትፈልጉ ሰዎች እዘዙ፣ በየትኛውም ሀገርና ክልል እናደርሳለን። እወዳችኋለሁ፣ አከብራችኋለሁ። ቻው፣ ባይ ባይ። ደህና ሁኑ ባይ። እንዴት አባቱ እንደሚያምር ዳቦ! በኢየሱስ ስም ጌታ ይስማ። እስቲ እንደዚህ እንኳን እኔ ጠዋት ጠዋት ስለማልበላ እኮ ነው ጠዋት

አይ ዶንት ኖ አልገባኝም ፆም በሽም አልገባኝም መልካም ነገር ስሬ እኔ ቆንጆ መልካም ነገር አድርጌሽን በዘመን እኔ ከኔ ጋር ብትጨቃጨቅሽ ከኔ ጋር ብትከራከሪ እኔ አንድ ፐርሰናሊቲ ፐርሰንት ሰው ነኝ እና ዳቦ በጣም ነው የሚያምሩት ጌታም በጣም ነው እዘዙ 0967 27 94 33 የቤት ዳቦ ነው እኔ በማሽን አልጋግር በኩበት ነው የምጋግረው በእንት በገበር ምጣድ ፣ ስለዚህ በኮባ በገበር ምጣድ ተጫጭሶ የእናቶች ዳቦ ነው። ይሄ የሚጋገር ዳቦ በጣም ቆንጆ ነው እና በ0967 27 94 33 እግዚአብሔር ከፈቀደ በኋላ አይንክ ፎ አድርጌ ቡና ወርቄ ውጪ እናፍላ ዛሬ ጥላው ስር ቤት እሁድ ምግብ እሁድ ነው። እንደ ኮፍ ሰው ፈታ የሚለው እሁድ ነው። እንትን ላይ እናፈላለን እዚህ ጋር ፀሐዩ ሲገባ ማለት ነው፣ 11 ሰዓት አካባቢ ላይ ፎ አድርገን እናፈላለን። ውጭ ላይ በደንብ አድርገን ቤታ ጤማ ምናምን ነገር አድርገን ማለት ነው። የኔ ቆንጆ እልክልሻለሁ። ውጭ ካለሽ እኮ ቀላል ነው። ዳቦ እኮ እልክልላችኋለሁ ለሰዎች። 0967 ሰላም ፊብዛ የኔ ማሬ የኔ ቆንጆኪ እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው አይደለም? እግዚአብሔር ይመስገን ደህና ነኝ። 967 2794 ቲጂ ኬደሪንግ ቲጂ አገልግል ቲጂ ባህርት እና ቲጂ ዶሮዎች በጣም ብዙ ዳቦ ነው። ዚ በዝኛ ሞላ እና ሞልቼ እሄዳለሁ። ደና ሁሉንም እወዳችኋለሁ። ባይ ባይ።